መቄዶንያ ዛሬ ትልቅ ሀዘን ገጥሞታል። ደስተኛውና ፍልቅልቁ በብዙዎች ዘንድ ተወዳጅ የነበረው ጌዲዮን አንደበቱ ተያዘ። አስቴር መተሽ ተመልከችኝ የሚል መልእክትም እንግዲህ ሲያስተላልፍ ቆይቶ ነበር። ሰላም ጤና ይስጥልን ውድ አድማሽ ተመልካቾቻችን፣ ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት አክሱም ሳውንድ የተሰኘው ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መጥተናል ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንጋታችሁን አትርሱ እያልን ወደ መረጃችን አቀናል። ጌዲዮን ትውልዱና እድገቱ በመዲናችን በአዲስ አበባ ጎላ ሚካኤል አካባቢ በ 1980 ዓ ም ነበር። እድገቱ እንደ ማንኛውም ጤነኛ ልጅ እንደ ልቡ በርቆና ተጫውቶ ነበር ያደገው በልጅነቱ ምንም አይነት የጤና እክል ያልነበረበትና ሙሉ ጤነኛ የነበረ ሲሆን ነገር ግን በአንዲት ጎዶሎ ቀን እንደዚህ ለመሆን በቅቷል። ጌዲዮን እስከ ስምንተኛ ክፍል ድረስ ትምህርቱን በንቃት የተከታተለ ተማሪ ነበረ ሲሆን ባለችው ጊዜም ስራን እየሰራ ቤተሰቦቹን የሚያግዝ ነበር። በዚህ ድርጊቱና ለቤተሰቦቹ በነበረው ጥልቅ ፍቅርና አክብሮት በቤተሰቦቹ ዘንድ እጅግ ተወዳጅ ልጅ ነበር። ታዲያ ከእለታት አንድ ቀን እንደ ማንኛውም ጊዜ በሰላም የወጡት ቤተሰቦቹ እንደሌላው ጊዜ በእግራቸው መምጣት አልተቻላቸውም። ይልቁንም በደረሰባቸው ከባድ አደጋ ምክንያት ህይወታቸው አልፎ አስክሬናቸው ነበር ወደ ቤት የመጣው። ይህንን ጊዜ ያየውን ማመን ያቃተው ጌዲዮን የዛኔው በደረሰበት ድንጋጤ ከአንገቱ በታች ያለው የሰውነት ክፍሉ በጠቅላላ ስራውን አቆመ። ጌዲ ቤተሰቦቹን ማስደሰት ህልሙ ነበር። ትምህርቱን ጨርሶ ለወግ ለማዕረግ በቅቶ ቤተሰቦቹን ጦሮ ማየት ይመኝ ነበር። ነገር ግን ያቺ የተረገመች ቀን ህልሙን ሁላ መና አስቀርታ ገደል ከተተችበት። እሱም አልበቃ ብሏት የጌዲዮንንም የጤና ሁኔታ አቃወሰች። ከዛን ዕለት ጀምሮ ደስተኛውና ፍልቅልቁ በብዙዎች ዘንድ ተወዳጅ የነበረው ጌዲዮን አንደበቱ ተያዘ፣ መናገርም ጭምር አቃተው። አይኑ ማየት ቢችልም ጆሮ ቢሰማም ከንፈሩ ከመንቀሳቀስ በቀር እንደ ልቡ ማውራትም ሆነ ሰውነቱን ማዘዝ አቃተው። በዚህ ጊዜ በሰዓቱ በቅርቡ የነበረችው አክስቱ ስለነበረች እሷ ጋር ሄዶ እንዲኖር ተደረገ። አክስቱ ባለቻት ጠባብ ቤት ለአምስት ዓመት ያህል እሱን እያገላበጠች ስታስታምም ቆየች። ነገር ግን ከዛ በኋላ ሁኔታው እየከበዳት እንደመጣ የተረዱ የቅርብ ሰዎች በሰዓቱ ገና በመቋቋም ላይ ወደ ነበረው መቄዶንያ አምጥተው እዛው እንዲኖር ተደረገ። በጊዜ ወደ መቄዶንያ በመጣበት ሰዓት ያገኘውን ሰላምና ደስታ የገለጸው በእንባ ነበር። ጌዲ መቄዶንያ ከገቡ ግንባር ቀደም ሰዎች መካከል አንዱ ነበር። መቄዶንያ ከገባ በኋላ ጌዲ በጣም ደስተኛ ሆኖ ነበር። ለሱ በተዘጋጀለት ልዩ ክፍል ውስጥ በከፍተኛ እንክብካቤ ነበር የሚኖረው። እዛ ከገባ በኋላ በትንሹም ቢሆን አንደበቱን ለመክፈት በቃ። የሚያወራቸውን ነገሮች እሱን የሚንከባከቡትና በቅርብ የሚያውቁትን ሰዎች ብቻ ነው የሚገባቸው እንጂ ማንኛውም ሰው ጌዲ ያለውን ነገር መረዳት አይችልም ነበር። በመቄዶንያ አልጋው ተነጥፎለት፣ ምግብ በሰዓቱ እየቀረበለት በልዩ እንክብካቤ ነበር የቆየው። እንግዲህ ለመቄዶንያ እንደምታውቁት በአሁኑ ሰዓት በሰይፉ አማካኝነት ብዙ ገንዘብ እየተሰበሰበ ይገኛል። በጣም ብዙ ሰዎችም የደግነት ልባቸውን እያሳዩም ይገኛሉ። ገንዘብ ያለው ገንዘቡን፣ ንብረት ያለው ደግሞ ንብረቱን እየለገሰ ይገኛል። እንደውም አንዷ ያለኝ የአንገት ወርቄ ነውናም፣ እባካችሁ እሱን ውሰዱ፣ ሌላ ምንም ንብረት የለኝም ማለቷ አይዘነጋም። አንዱም ደግሞ እንደዚሁ ሀብት ንብረት የለኝም ነገር ግን አንዱ ኩላልቴን ልለግስ ይሸጥና ገንዘቡ ለመቄዶንያ ገቢ ይደረግልኝ እንዳለም ሰምተናል። እንግዲህ ለሰይፉ ፋንታውን ታላቅ ምስጋና ይግባውና ወደ ሁለት ወራት ገደማ በፈጀው የገቢ ማሰባሰቢያ ብዙ ሰዎች ተሳትፈዋል። ታዋቂ ሰዎች፣ የሃይማኖት አባቶች። እንግዲህ መቄዶንያ ላይ ያየነውና ያስደሰተን ነገር ቢኖር የተለያዩ የእምነት ተከታይ አባቶች በመገኘት መለገሳቸው ነው። ገቢ ማሰባሰቢያው ላይ መሳተፋቸውም ጭምር ነው። እንግዲህ መቄዶኒያ ዘርና ሃይማኖትን ሳይለይ ላይ ሁሉንም የኢትዮጵያ ሕዝብ ከዳር እስከ ዳር በአንድነት አነቃቅቷል። ይህም ተግባር ይበል የሚያሰኝ ነው። በድጋሚ ለሰይፉ ምስጋና ይግባውና እንግዲህ ወደ ዋናው ርዕሰ ጉዳይ ስንመለስ በአንድ ወቅት የመቄዶንያ መስራች የሆነው ቢኒያም የሰበሰባቸውን ሰዎች የሚመግበው አጥቶ በጣም ተቸግሮ ሳለ ጌዲ ይመለከተውና ነገሩ ገብቶት ለምን ኩላሊት ተሽጦ ገንዘቡ ለምግብ አይውልም ማለቱን ያስታውሳል ጌዲ በጣም ቅልብ ያለው ወጣት ነበር። በሚገርማችሁ ሁኔታ እንግዲህ ጌዲ የመዳን ትልቅ ተስፋ ነበረው። አንድ ቀን ተሽሎ እንድኝ፣ መቄዶንያን አገለግላለሁ ይልም ነበር። ጌዲ ለሙዚቃ ትልቅ ፍቅር የነበረው ወጣት ነበር። ሙዚቃ በጣም ያዝናነዋል። በተለይ ደግሞ አስቴር አወቀን በተለይ ደግሞ የአስቴር አወቀን ሙዚቃ ሲሰማ የተለየ ስሜት ነበር የሚያሰማው። አስቴርን በአካል ማየት እንደሚፈልግ በተደጋጋሚ ይናገር ነበር። እንደውም ለእሷ ያለውን ፍቅር ሲገልጽ እንዲህ በማለት ነበር አስቴር መቄዶንያ መታ ባያት 17 ዓመት ከተኛውበት አልጋ የተነስቺ እቆም ነበር በማለት ነበር። እንግዲህ ለድምጻዊት አስቴር አወቀ ያለውን ጥልቅ ፍቅር ገልጾ የነበረው አስቴር መተሽ ተመልከችኝ፣ የሚል መልእክትም እንግዲህ ሲያስተላልፍ ቆይቶ ነበር። ነገር ግን ህልሙ የተሳካ አይመስለንም በምኞት ብቻ እንደቀረ ነው መረጃዎችን ያገኝ ነው። እንግዲህ ጌዲዮን የተለያዩ የጥበብ ባለሙያዎችና ታዋቂ ሰዎች ጎብኝተውታል። ከሱ ጋርም በጣም ደስ የሚሉ የማይረሱ ጊዜያትን አሳልፈዋል። ከስድስት ወር በፊት አክብሮት በነበረው ልደቱ ላይም እንግዲህ ተወዳጇ ድምፃዊት ፍቅር አዲስ ነቃ ጥበብ ተገኝታ ሰርፕራይዝ አድርገውም ነበር። ጌዲም እጅግ ደስተኛ ሆኖ ነበር ቀኑን ያሳለፈው። እንግዲህ ድምፃዊቷን ጨምሮ በተለያዩ ጊዜያት የተለያዩ አርቲስቶች ጎብኝተውትም ነበር። ለምሳሌ ያህል እነ ሙላለም ታደሰ፣ አረጋኝ ወራሽ፣ ታደለ ሮባ፣ ሜላት ነብዩ፣ ዘቢባ ግርማ እንደውም ዘቢባ ግርማ ሁለተኛ ልጇን እርጉዝ በነበረችበት ወቅት ነበር የጎበኘችው። እናም ሰያት በጣም ነበር የተደሰተው እሷም ደስታውን እጥፍ ለማድረግ አንጎራጉራለት እንደነበር ጭምርም ሰምተናል። ጌዲ በጣም ደስተኛና ፈገግታ ከፊቱ የማይለየው ዘወትር ፈጣሪውን የሚያመሰግን ወጣት ነበር። በዚህ ጊዜ እኛ እንኳን እንደሱ ሆነን ይቅርና በሕይወታችን ኢምንት የሆነች ነገር ስታጋጥመን ፈጥነን ፈጣሪያችንን የምናማረር ነን። ነገር ግን ጌዲ ይሄ ሁሉ መከራ ደርሶበት ፈጣሪውን ከማመስገን በቀር አንድም ቀን ክፉ ቃል ከአንደበቱ የማይወጣ የመቄዶንያ ድምቀት የነበረ ወጣት ነበር። አንዴ እንደውም መምህር ዘበነ በመቄዶንያ የገቢ ማሰባሰቢያ ሂደት ላይ ተገኝተው ስለ እሱ ልጅ እንዲህ ነበር ያሉት፤ አንድ ቀን ልጎበኘው በሄድኩበት ወቅት አንድ ከባድ ጥያቄ ጠየቀኝ። እናም መልሱን ልመልስለት አልቻልኩም። እንዲህ ብሎ ነበር የጠየቀኝ፤ መኖር ትርጉሙ ምንድን ነው? እና ምን እናንተ ልጠይቃችሁ፣ መኖር ትርጉሙ ምንድን ነው? መኖር በጎነት ነው። እና በተቻላችሁ አቅም ባላችሁበት ጊዜ ለሰው በጎ ሁኑ፣ በጎ ስራን ስሩ፣ ነበር ያሉት። እንግዲህ ይህንን ፍልቅልቅና አስተዋይ ወጣት አተነዋል፣ መቄዶንያም የሐዘን ካባ ደርባለች። ጌዲ የልብ ችግር ስለነበረበት በተለያዩ ትልልቅ ሆስፒታሎች የተለያዩ ሕክምናዎች ሲደረጉለት የቆየ ሲሆን ሰሞኑን በጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ በድንገተኛ ህክምና ክፍል ተገኝቶ ልዩ ክትትል እየተደረገለት የነበረ ሲሆን ነገር ግን ከሚያዚያ አራት 2017 ዓመተ ምህረት ከረፋዱ አምስት ሰዓት በላይ ህይወቱ ሊቆይ አልቻለች እንግዲህ በ37 ዓመቱ ከነውብ ፈገግታው ከዚህ ዓለም በሞት ተለይቷል የጌዲዮን ሙላቱ የቀብር ስነስርዓት እንግዲህ በሚያዚያ አምስት ረፋድ ላይ መቄዶንያ ፊት ለፊት በሚገኘው አያት መድኃኔ ዓለም ቤተክርስቲያን ይፈጸማል እኛም እንግዲህ ለወዳጅ ዘመዶቹ መጽናናትን እየተመኘን ነፍስ ይማር ለማለት ወደድን። ቸር ያሰማን።